የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ሞሮኮ ለምታዘጋጀው የአፍሪካ ዋንጫ አልፏል። ዛሬ እንግዲህ በርከት ያለው ዜናችን እሱ ላይ ያተኮረ ይሆናል። ቀዳሚ ወዳረኩት ዜና አልፋለሁ። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ለ17 ዓመት በታች የአፍሪካ ዋንጫ ማለፉን አረጋገጠ። በኢትዮጵያ አስተናጋጅነት ሲካሄድ በቆየው የሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ የግማሽ ፍጻሜ ጨዋታውን ከኬንያ ያደረገው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ኬንያን ሶስት ለባዶ በሆነ ውጤት አሸንፏል። ኢትዮጵያ ከ22 ሁለት ዓመታት በኋላ ከ17 ዓመት በታች አፍሪካ ዋንጫ ላይ መሳተፏን ያረጋገጡ ሶስት ግቦችን ዳዊት ካሳው፣ ቢና ማብረሃና ብሩክ ኃይላቸው አስቆጥረዋል። በውድድሩ አስደናቂ ብቃቱን ያሳየው ዳዊት ካሳው በመድረኩ ስምንት ግቦችን አስቆጥሯል። በቤንጃሚን ዚመር የሚመሩት ቀይ ቀበሮቹ ከውድድሩ ጅማሮ እስከ መጠናቀቂያው የወደፊቱን የሚያሳይ ተስፋ ሰጪ እንቅስቃሴ አድርገዋል። የኢትዮጵያ ምክትል ጠቅላይ ሚኒስትር ተመስገን ጥሩና የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ድል አስመልክተው የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ይህ እግር ኳስ ወዳድ ለሆነው ህዝባችን ትልቅ የድል ብስራት ነው ብለዋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ቀይ ቀበሮቹ ኬንያን ሶስት ለባዶ በሆነ ውጤት በማሸነፍ ከ22 ዓመታት በኋላ ለአፍሪካ ዋንጫ በማለፋቸው እንኳን ደስ ያለን ብለዋል። በስፖርቱ ዘርፍ ታዳጊዎች ላይ በርትተን ከሰራን እግር ኳሳችን በአህጉራዊና በዓለም አቀፍ መድረኮች ከፍ የምንልበት ጊዜ ሩቅ እንደማይሆን ምክትል ጠቅላይ ሚኒስተሩ ባስተላለፉት መልእክታቸው ጠቁመዋል። የዛሬ ውጤት እንዲገኝም ሚናቸውን ለተወጡ አካላትም ምስጋና አቅርበዋል። በቀጣይ በዝርዝር ወደ ምንመለከተው ጉዳይ ነው የምናልፈው። የኢትዮጵያ ከ17 ዓመት በታች ብሄራዊ ቡድን ሞሮኮ ለምታዘጋጀው ከ17 ዓመት በታች የአፍሪካ ዋንጫ አልፏል። ዛሬ ብሄራዊ ቡድኑ ኬንያን ሶስት ለባዶ በሆነ ውጤት ነው ማሸነፍ የቻለው። ባልደረባችን ይበልጣል ሰውነት ተጨማሪ አለው። በኢትዮጵያ አስተናጋጅነት ሲካሄድ የቆየው የሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ጨዋታ መቋጫውን አግኝቷል። የደረጃና የፍጻሜ ጨዋታዎች ዛሬ ሲደረጉ፣ በፍጻሜው ታንዛኒያ ዩጋንዳን 3 ለ2 በመርታት ሻምፒዮን ሆናለች። የደረጃ ጨዋታውን ከኬንያ ቻው ጋር ያደረገው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድንም ሶስት ለባዶ በሆነ ውጤት አሸንፏል። ቡድኑ ከ22 ዓመታት በኋላ ኢትዮጵያን ወደ አፍሪካ ዋንጫውን መልሷል። አሰልጣኝ ቤንጃሚን ዚመር በዩጋንዳ ሶስት ለባዶ በተረቱበት የግማሽ ፍጻሜ ጨዋታ ከተጠቀሙት ስብስብ የአምስት ተጫዋቾችን ለውጥ አድርገው ወደ ሜዳ ገብተዋል። በዩጋንዳው ጨዋታ በቋሚ 11 ውስጥ ያልተካተቱት ዘላለም መንግስቱ፣ ካሌዳ አክመል፣ አሚር ሚስባህ፣ ኔው ስለሽና ድንቅነህ ወልደ ዮሐንስ በዛሬው ጨዋታ የቋሚ አሰላለፍ እድል አግኝተዋል። የኢትዮጵያ ብሔራዊ ቡድን በ4-3-3 የጨዋታ አቀራረብ የመጀመሪያውን አጋማሽ በተቀዛቀዘ የጨዋታ እንቅስቃሴ ቢጀምርም በሁለተኛው አጋማሽ በእጅጉ የተለየና ተነሳሽነት ያለው ሆኖ ቀርቧል። በ66ኛው፣ በ79ኛውና በ93ኛው ደቂቃ በዳዊት ካሳው ቢኒያም አብርሃና ብሩክ የላቸው ግቦች ታግዞ ሞሮኮ የምታሰናዳው የ2026 ከ17 ዓመት በታች የአፍሪካ ዋንጫ ትኬቱን ቆርጧል። ቡድኑ በመጀመሪያው አጋማሽ ኳስን ተቆጣጥሮ ጥንቃቄ በተሞላበት አኳኋን ከኋላ መስርቶ ለመጫወት ያደረገው ጥረት በተደጋጋሚ ለአደጋ ሲዳረ ማድረገው ተስተውሏል። በተለይም የኬንያቸው መሀሉ ላይ ብልጫ ወስዶ ጫና ፈጥሮ እንደመጫወቱ የቆሙ ኳሶችን ለመከላከል ሲቸገር ነበር። ከረፍት በኋላ ግን አሰልጣኝ ቤንጃሚን ዚመሪ ያደረጓቸው የተጫዋቾች ለውጥ ለድሉ ጉልህ ሚና ነበራቸው። በዩጋንዳው ጨዋታ ቀለል ያለ ጉዳት ያጋጠመው ሁዘይፋ ሻፊ፣ አቤኔዜር አለማየሁና ቅዱስ ዳዊት ተቀይረው መግባታቸው ለቡድኑ ጉልበትና መነቃቃት ሆነዋል። በመጀመሪያው አጋማሽ በክንፍና በሐሰተኛ 9 ቁጥር ሚና ሲጫወት ውጤታማ ያልነበረው አምበሉ ቢኒያም አብርሃ ወደ ተፈጥሯዊ ቦታ ወደ መሀል መመለሱ የቡድኑ ሚዛን መልሶታል። ቢንያም ወደ ቦታው ከተመለሰ በኋላ በምቾት ከሳጥን ሳጥን እያካለለ በርካታ እድሎችን ፈጥሯል። በ79ኛው ደቂቃ ሁለተኛው አንግብ ያስቆጠረበት መንገድም እጅግ አስደናቂ የሚባል ነበር። ተጭኖ በመጫወት ጨዋታውን የጀመረው የኬንያ ብሔራዊ ቡድን በአንጻሩ በሁለተኛው አጋማሽ የቅንጅትና በራስ የመተማመን ችግር በጉልህ ተስተውሎበታል። ብዙዎች ምስራቅና መካከለኛው አፍሪካ ዞን በአፍሪካ ዋንጫው በኢትዮጵያ ዩጋንዳና ታንዛኒያ መወከሉ ፍትሐዊ ነው ብለዋል። ዋንጫውን በምድራቸው የማስቀረት እቅዳቸው ባይሳካም ኢትዮጵያን ከ22 ዓመታት በኋላ ወደ አፍሪካ ዋንጫው በመመለሳቸው ከፍተኛ ኩራት እንደተሰማቸው ተጫዋቾች ለኢቲቪ ስፖርት አስተያየታቸውን ሰጥተዋል። ውድድሩ አሪፍ ነው። እኛ ያሰብነው አንድ የመጀመሪያ እቅዳችን ለዋንጫ ነበር። ዋንጫው አልተሳካምና ሁለተኛ እቅዳችን አሳክተናል። ያው ይገባናል፣ ግን እግዚአብሔር አልፈቀደንም። አፍሪካ ዋንጫ አላማችን አፍሪካ ዋንጫ ማለፍ ነው። አልፈነ አፍሪካ ዋንጫ አልፈን ከዚህ በላይ። እናደርጋል ምን እናስባለን። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ ጅራ በበኩላቸው ቡድኑ ከፍተኛ መዋዕለ ንዋይ እንደፈሰሰበት በማስታወስ በቀጣይ በሚኖሩ ዝግጅቶችም አስፈላጊውን ነገር ለማሟላት እጃቸውን እንደማያጥፉ ገልጸዋል። አሰልጣኝ ቤንጃሚን ዚመርን ከቡድኑ ጋር የማስቀጠል ፍላጎት እንዳላቸውም አክለው ተናግረዋል። ከኢትዮጵያ 17 ዓመት በታች ብሔራዊ ቡድን ድል በኋላ የቡድኑ ምክትል አሰልጣኝ አምሳሉ ፍቃዱ ተቀያሪ ተጫዋቾች በድሉ ላይ የነበራቸው ሚና ትልቅ እንደነበር ሲያነሱ በቀጣይ የተሻለ እንሰራለን ብለዋል። ስትራቴጂያችን ነበረ፣ በጣም ተጠንቀቅ መጫወት እንዳለብን ኳሱን ኪፕ አርጉት ያዙት። አይተ ከሆነ ኬንያ በአራት ባክ ላይ ነው ባክ ላይ ነው አይወጣም። ስለዚህ የማይወጡ ከሆነ እኛ ሶስት አጥቂን ያለን እንደሚያስቸግር እናውቃለን። ስለዚህ ኮንትሮል ጌሙን ኮንትሮል እናርገው ነው ተቀያሪዎቹ አብዛኛው ጉዳት ነበረባቸው። ዘጠና ደቂቃ የተጫወቱ ነበረ። ከሁለት ቀን በፊት ሪከቨር አላረጉም፣ ብዙ ችግሮች ስለነበሩ ታክቲካሊ ተነጋግረናል እና አሳይተናቸው ይሄ ሲከሰት እንዲ ይሄ ሲከሰት እንዲ ብናረግ ትችሉት አላቸው ስንላቸው ልጆቹ ያ እንችላለን አሉ። በዛ መልኩ ነው የተጫወቱት። አይተ ከሆነ ኮ ብዙም ሻትል አልነበረም በሁለቱም ሳይድ ግን አንድ ሁለተኛው ሀፍ ላይ የመጀመሪያውን ጎል ካገኘን በኋላ እንደዚህ አይነት ነገር እንደሚከሰት ስለምናውቅ ቀስ ብለን ተጠንቅቀን እንጫወተባባልን አድረግን። ከዛ በኋላ ቅያሬዎቹን ጠቀሙን። ሀያ አምስት ልጆች አሉን። ሀያ አምስቱን ቢገቡ በዚህ ልክ ወይ ከዚህ በላይ ሊጫወቱ የሚችሉ ናቸው። ሁሉም ታለንትድ የሆነ ግሩፕን የያዝነው። ከጨዋታው በኋላ ደስታቸውን የገለጹት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ኢሳያስ ጅራ ከአሰልጣኝ ቤንጃሚን ዚመር ጋር አብሮ የመቀጠል ከፍተኛ ፍላጎት አለን ብለዋል እሱ ላይ ጠንክረን የምንሰራው ነው የሚሆነው። እንግዲህ የአሰልጣኙ ፍላጎት ላይ ነው። ከኛ ከፍተኛ ፍላጎት ነው ያለው። ውጤታማ ነው፣ ከዚህ አሰልጣኝ ጋር የማንቀጥልበት ምን ምክንያት አይታየንም። ስታፉም ቢሆን ጠንካራ ነው። በዚህ አደረጃጀት እንቀጥላለን። አሁን ለምስራቅ አፍሪካ ነው፣ በዚህ ደረጃ የተደራጀ ነው። ለአፍሪካ ዋንጫ ደግሞ ስንሳተፍ ከሚሳተፉት 16 ቡድኖች አስሩ ለአለም ዋንጫ ነው የሚያልፉት። ለዚህ በዛ ደረጃ አቅደን ነው የደረጃ መስራት ያለብን እና እሱ ላይ እኛ ልዩነት የለንም። እንደ ስራ አስፈጻሚ ሳናየ ነው ሲቪውን አይተን ነው የቀጠር ነው አሁን ደግሞ ውጤት አሳይቶናል። ለመለያየት ብዙ የምንቸኩልበት ምክንያት የለም። ከዛ ውጭ ግን ዝግጅታቸውን ስታፉ በሚያወጣው አሰልጣኞቹ በሚያወጡት እቅድ እኛ ምንም ለእነኚህ ልጆች የምንቆጥበ ነገር የለም ከዚህ በፊት ስናደርግ እንደነበረው ዛሬ በሌላ ጨዋታ በፍጻሜ ጨዋታ ታንዛኒያ የሴካፋ ከ17 አመት በታች የአፍሪካ ዋንጫ ማጣሪያ ሻምፒዮን ሆናለች። በአበበ ቢቂላ በተከናወነው የፍጻሜ ጨዋታ ታንዛኒያ ኡጋንዳን ሶስት ለ ሁለት በሆነ ውጤት አሸንፋለች። ሁለቱ ሀገራት ታንዛኒያና ኡጋንዳ እንደዚሁም ኢትዮጵያ ሞሮኮ ለምታዘጋጀው ከ17 አመት በታች የአፍሪካ ዋንጫ ተሳትፏቸውን አረጋግጠዋል።